አንድ የወጣቶች ጥያቄ ላነሳ ነው። ወሲባዊ ጥቃትንና ምንነቱን እንዴት ለይቼ ማወቅና ራሴ መከላከል እችላለሁ? እዚህ ላይ ያለው የእግዚአብሔር ቃል ምላሽ ምንድ ነው? እሺ፣ እንግዲህ ይሄ ጉዳይ ከባድ እንደ ክርስቲያን ብቻ ሳይሆን እንደ አጠቃላይ እንደ ዓለም ሕዝብ በደንብ የምር ከበድ የሚል ነገር ነውና ልናውቀው ደግሞ የሚገባ ጉዳይ ነው እና የፆታ ጥቃት የምንለው ወይም ወሲባዊ ጥቃት የምንለው ነገር ማንንም አይመርጥም ህፃን አይል አዋቂ አይል ወንድ አይል ሴት አይል ጫናው አንዳቸው ላይ ሊበዛ ቢችልም በመጠን በፍሪኩንሲ ቢለያይ ግን የሚመርጥ አይደለም ሁሉንም የሚጎዳ ነው እና በተለይ ደግሞ በወጣትነት እድሜ ላይ የጥቃት አይነቶቹ በደንብ ይለያይ ይለያሉ ስለዚህ ራስን መጠበቅና ራስ ላይ መጠንቀቅ ሀይል የሚሰጥ ነገር አለ። ምክንያቱም ራሳችንን ፕሮቴክት ማድረጋችን የሆነ ኃይል ይሰጠናል፣ የምርም። ስለዚህ ስለሱ እንነጋገራለን። መጽሐፍ ቅዱስን ስንመለከት ሰውነታችንን የመንፈስ ቅዱስ ማደሪያ ወይም ቤተመቅደስ እንደሆነ አድርገን እንድንቆጥር ያስተምረናል። ስለዚህ የተከበረ ነው ማለት ነው፣ የእግዚአብሔር ነው። ስለዚህ አንዱ ፕሪንስፕል ይሄ ነው። ሌላው ደግሞ ሌሎችን ወይም ደካሞችን ተጋላጮችን ደግሞ እንድንከላከል ደግሞ መጽሐፍ ቅዱስ ያዘናል። እነሱም ፕሮቴክት እንድናደርግ ደግሞ ያዘናል። እዚህ አሁን የመጀመሪያው ወሲባዊ ጥቃትን በደንብ መለየት አለብን። ሁልጊዜ ግልጽ ስላልሆነ ማለት ነው። ወሲባዊ ጥቃት ስንል ሁልጊዜ ግልጽ አይደለም እና ከቃላዊ ጥቃት አንስቶ ኢሞሽናል ሊሆን ይችላል። ማስገደድ ያለበት ነው። አንዳንድ ቀላል የሚመስሉ ትንኮሳዎችን የሚያካት ነው እና እነዚህ ሁሉ እዚህ ውስጥ ያሉ ነገሮች ናቸው። የሰውን ፈቃድ የሚጥስ ማንኛውም ያልተፈለገ ወይም ያልተፈቀደ ጾታዊ ጥቃት ወይም ባህሪ ጥቃት ወሲባዊ ጥቃት የምንለው ነው። እዚህ የመጀመሪያው ነገር እኛም ላይ ሆነ ሌሎች ሰዎች ላይ የነዚህ ጉዳቶች ልብ ልንል ይገባል። ማለት በዚህ የተጎዱ ሰዎች ካሉ ኖቲስ ማድረግ አለብን። ምክንያቱም አንዱ መጥፎ ነገር ምንድን ነው፣ በዚህ ጥቃት ያለፉ ሰዎች አይናገሩ። ብዙዎቹ ይፈራሉ፣ ሀፍረትም ስላለ ማለት ነው። እና የመጀመሪያው ራሳችንም ጋር ሊሆን ይችላል ራሳችን ጋር ማለት እንግዲህ በዚህ ጥቃት ውስጥ ምናልባት የሚያልፉ ሰዎች ሁሉም ኮንሽስ ላይሆኑ ስለሚችሉ አደንዝዘዋቸው ምን ብለውም ጥቃቱ ሊደርስ ስለሚችል እንደነዚህ አይነት ነገሮች ላይ ኮንሽስ መሆን አለብን። ማለት ልክ ያ ጥቃት ከደረሰ በኋላ የሚመጡ ጉዳቶች ምንድን ናቸው ብለህ መመርመር አለብን። ስለዚህ እንደነዚህ አይነት ምልክቶችን ስናይ ማየት ነው። የመጀመሪያው አካላዊ ምልክት ነው። ለምሳሌ ይሄ ምክንያት የሌላቸው አካላዊ ጉዳት ስናይ አንዳንድ ቦታ የተጎዳ የቆሰለ ነገር ስናይ ምናምን ከየት ነው የመጣው ብለን በትክክል መጠየቅ አለብን። ምን ተፈጥሮ ነው ብለን በደንብ መጠየቅ አለብን ማለት ነው። በዚህ ጉዳት የሚያልፉ ሰዎች አንዳንድ ጥናቶች እንደሚያሳዩት ይሄ እንዴት ነው ወሰኑን ያልጠበቀ ነው የሚባለው፣ ክብደት መቀነስ በጣም ያሳያሉ። ድንገት ክብደት ሲቀንሱ እናያለና እኛም ልንሆን እንችላለን። ሰዎች መነጋገር አለብን፣ እንደው ዳይሬክትሊ ይሄ ጥቃት ደርሶባቸው ነው ማለት ሳይሆን ግን ምክንያቱ ግን ምን እንደሆነ በደንብ ማወቅ አለብን ማለት ነው። ግልጽ የሆኑ ምክንያቶችን በደንብ ማየት ነው። ሌላው አንዳንድ ምክንያታቸው ሊብራራ የማይችል በግብረ ስጋ ግንኙ ሊተላለፉ የሚችሉ ኢንፌክሽኖች ሲኖሩ፣ በቃ ይሄንን ኖቲስ ማድረግ አለብን። ሌላም ሰው ጋር ካየን፣ እኛ ጋር ካየን ማለት ነው። ስለዚህ አንዱ ኮንሽንስ ልንሆን የሚገባን ይሄ ነው። ሌላው ስሜታዊ ወይም ደግሞ ስነ ልቦና የምንለው ጉዳት ነው። ከፍተኛ የሆነ ይሄ ዘላቂ የሆነ ሀዘን፣ ጭንቀት፣ ድካም እነዚ ነገሮች የሀፍረት ስሜት ከሰው መሸሽ ሲመጡ በደንብ ኖቲስ ልናደርግ ይገባል ማለት ነው። ምንድን ነው የተፈጠረው ለመጠየቅ አለብን። ሰው ላይናገር ይችላል፣ እድሜያቸው ያነሳ ሲሆን ላይናገሩ ይችላሉ። እነዚህን ነገሮች ልብ ብለን ኮንሸስ ሆነን ልናስተውል ይገባል ነው። የባህሪ ለውጦች ሲመጡ፣ ጓደኛ መሸሽ ሲመጣ፣ ቤተሰብ መራቅ ሲመጣ፣ ሰዎች ይሰሩበት ከነበረው ቦታ ራሳቸው ማግለል ሲጀምሩ ኖቲስ ልናደርግ ይገባል ማለት ነው እና እነዚህ ምልክቶች በሰዎች ላይም በራሳችን ላይም ካስተዋልን ማስተዋል ያለብን ነገር የመጀመሪያው ነገር ጥቃቱ የተጠቂዎቹ ጥፋት አይደለም። ይህን ነገር በቃ ሊያውቁ ይገባል። ምናልባት በዚህ ውስጥ እያለፈው ያሉ ሰዎችም እያዳመጡ ከሆነ የእነሱ ጥፋት አይደለም በዚህ ነገር ማለፋቸው። ስለዚህ አንደኛ እነሱ ተጎዱ እንጂ እንደው ያጠፉት እነሱ አይደለም። ስለዚህ እዚህ ነገር ላይ ኮንሽስ መሆን አለባቸው። ራስን ግን ስለመከላከል ስናወራ እንዴት ነው መጠበቅ የምንችለው የሚለው ነገር ጥቂት ነገር ማየት እንችላለን። እንግዲህ ራስን መከላከል ወይም ራስን መጠበቅ ስንል በፍርሃት መኖር አይደለም፣ ተሳቀን መኖር አይደለም፣ ከሰው ሸሽተን ርቀን መኖር እያልን አይደለም። እና ግን በጥበብ መኖር ነው። ድርጊቶቻችን እንደዛ መሆን ስላለባቸው ማለት ነው። እና ጥበብ ጥበብና ምንድን ነው? ማስተዋል ትጠብቀሃለች ይላል ምሳሌ ሲናገር። ስለዚህ አላማውና ሀሳቡ እሱ ስለሆነ ማለት ነው የመጀመሪያው ነገር አንዳንድ ጊዜ ውስጣችንን የሆነ የሚሰማንን ስሜት ቶሎ ማመን አለብን። አንዳንድ ጉዳዮች ላይ ወሰኖችን ማስቀመጥ አለብን። እንግዲህ አንድ ነገር አንድ ቦታ ወይም ትክክል እንዳልሆነ ከተሰማን በቃ ከዚያ ቦታ ቶሎ መሄድ። ምናልባት የሆኑ ስብስቦች ሊሆኑ ይችላሉ። የሆነ ፕሮግራም ተዘጋጅተው ሊሆኑ ይችላል። ከሆነ ሰው ጋር ሆናን ይችላል። ነገሩ ካላማረን መሸሽ ነው በቃ። እና አንድ ነገር በጣም መልመድ ያለብን አይሆንም ማለት መልመድ አለብን ይሄ ሼም የምንለው ነገር አለ፣ ዩሉንታ የምንለው ነገር አለ። እና አይሆንም ከሆነ በግልጽ አይሆንም ብለን መናገር አለብን። እና አይሆንም የሚለው ነገር በን መንመን አለብን። ሌላው ንቁ መሆን አለብን። አንዳንድ ጊዜ እንዴት ብዙ የተለመዱ ነገሮች እንግዲህ በተለያዩ ቦታዎች ላይ ስንሰበሰብ ለምሳሌ በትምህርት ቤት የሚዘጋጁ በስራ ቦታ የሚዘጋጁ ፕሮግራሞች ላይ መጠጦቻችንን ፕራክቲካል መጠበቅ አለብን ማለት ነው። ብዙ ጥቃቶች ሲደርሱ በእንደዚህ አይነት መንገድ ስለሚደርሱ ማለት ነው ስለዚህ ኮንሽስ መሆን አለብን ሌላው ከምናምናቸው ጓደኞቻችን ጋር ቢቻል መሄድ የምንሄድበት ቦታ ለጓደኞቻችን ለቤተሰቦቻችን ማሳወቅ አሁን እነዚህ ተግባራዊ የምንላቸው እርምጃዎች ናቸው የሆነ ቦታ ስንሄድ እንዴት ነው የምንመልሰው ወደ ቤታችን ብለን ማሰብ እንዲሁ ዝም ብለን የሆነ ሰው ያመጣኛል እንደዚህ ነው ምናምን ብለን መሄድ የለብን። ምክንያቱም በወጣትነት ጊዜ ትላልቁ እንትኖች ግፊዎች የሚመጡት እንደዚህ ነው፣ መሽቷል በቃ ነገ መለየት ይቻላል እዚህ ማደር ይቻላል ምንም አናደርግ እና ብዙ ማባቢያዎች ስላሉ እንደነዚህ አይነት ነገሮች ላይ ኮንሽስ መሆን አለብን። ብዙ ብልጣ ብልጦች አሉ። ስለዚህ ራሳችንን በእንደዚህ አይነት መንገድ ነው መጠበቅ ያለብን ማለት ነው እና በተለይ ሴቶች እዚህ ላይ በደንብ ማስተዋል አለባቸው። ቤተሰብ ቤተክርስቲያን፣ እንደነዚህ አይነት ጉዳዮች ላይ ማስተማር አለባት ማለት ነው እና ነገሩ ከመጣ በኋላ ከማዘን በደንብ መጠንቀቅ ያስፈልጋል። ሌላው ድጋፍ የምናገኝበትን ቦታ ምክር የምናገኝበትን ቦታ መፍጠር። እዚህ እንደ ክርስቲያን ትልቁ ቦታችን ቤተ ክርስቲያን፣ ምክር የምናገኘው ከቤተ ክርስቲያን ነው። ስለዚህ በእንደነዚህ ጉዳዮች ላይ ምክርን ለማግኘት እንደነዚህ አይነት ቦታዎች መቅረብ መጽሐፍ ቅዱስን ማጥናት መጸለይ ላይ አለብን ማለት ነው። ስለዚህ ዛሬ ጀምረ ይሄንን ለማድረግ ምን አይነት እርምጃዎችን መውሰድ እችላለሁ ብለን ራሳችንን መጠየቅ አለብን። ዛሬ ራሴን ለመጠበቅ ምን ማድረግ አለብን። ምንድን ነው ማድረግ ያለብኝ? ምን አይነት እርምጃ መውሰድ አለብኝ? ብለን መወሰን አለብን ማለት ነው። በጣም ጥሩ፣ በጣም ጥሩ። ቤኒ ጌታዊ ባርክ። አንድ ጥያቄ ላንሳ። የወጣቶች ጥያቄ ከሃይማኖት አንጻር ተፈጥሯዊ ስሜቶችን መቆጣጠር አለመቻል ኃጢአት የሚሆነው መቼና እንዴት ነው የሚል ጥያቄ አለ። ለዚህ የሚኖር ምላሽ ምንድን ነው? እሺ እንግዲህ አሁን እንደነዚህ አይነት ነገሮች እንግዲህ ስናስብ እንደ ንዴት ሊሆን ይችላል፣ ምኞት ሊሆን ይችላል፣ ቅናት ያሉ ነገሮች አሉ እና ተፈጥሯዊ ናቸው። ከየትም ያመጣናቸው አደለም። እንግዲህ መጽሐፍ ቅዱስ ስሜቶቻችን በራሳቸው ኃጢአት አይላቸው፣ ምክንያቱም እግዚአብሔር ራሱ ስለ እግዚአብሔር ስናስብ ስሜት አለው፣ ሲያዝን እናያለን፣ ሲፈርድ እናያለን። እና ፍቅድ ነው እግዚአብሔር። እነዚህ ነገሮች ኢሞሽናል ናቸው ኢሞሽኖች ናቸው እና ስለ ስሜት ስናስብ ያው እንደኛ ባይሆንም ስለ እግዚአብሔር ስናውራ ግን ደግሞ ከዛ ያገኘ ነው። ዝም ብለው መሀል ላይ የመጡ ነገሮች አሉ። ግን ደግሞ ኃጢአት የሚሆነው ስሜቶቻችን እንዲገዙን ግን ስንፈቅድ ነው። ያዕቆብ ላይ ሁሌ ምናቀው ምንባብ አለ አይደል? ምኞት ጸንሳ ኃጢአትን ትወልዳለች፣ ኃጢአት ካደገች በኋላ ደግሞ ሞትን ትወልዳለች ይላል። ስለዚህ እዚህ ላይ እንደምንመለከተው ነገር የመጀመሪያው ስሜት ኃጢአት ሊሆን አይችልም ወይ ደግሞ ላይሆን ይችላል ሲያድግ ነው ግን። ስለዚህ ኃጢአት የሚሆነው ያንን ስሜት ስናዳበረው ወደ ጎጂ ድርጊት ወይም ደግሞ አመለካከት እያደገ እንዲያድግ ወይ ደግሞ ወደዛ እንዴሄድ ስንፈቅድለት ነው ማለት ነው። ለምሳሌ ኤፌሶን አራት ላይ እንደዚህ ይላል አራት ሀያ ስድስት ላይ በቁጣችሁ፣ ስለዚህ ጸሐይ አይግባ ይላል። በጭሩ ኃጢአት አትስሩ ነው። ስለዚህ መናደር ተፈጥሯዊ ነው፣ እንቆጣለን ነገር ግን በቁጣ ውስጥ ግን ስንብሰለሰል ከዛ እዛ ውስጥ ደግሞ በቀልን ማሴር ስንጀምር ኃጢአት እያደገ ይመጣል ማለት ነው። ለዚህ አሁን ስሜቶቻችንን ገደብ ሳናበጅላቸው ስንቀርና በደንብ ጊዜ እየሰጠናቸው ሲመጣ ለእነሱ መገዛት ስንጀምር እንግዲህ ወደ ኃጢአት ያድጋል ማለት ነው። እዚህ ላይ በደንብ መጠንቀቅ አለብን። እንግዲህ ብዙ ጊዜ የመጽሐፍ ቅዱስን ምክር ችላ ስንል ለእንደነዚህ አይነት ነገር ተጋላጭ እንሆናለን። ምክንያቱም ራሱን የማይገዛ ሰው ቅጥሩ እንደፈረሰ ከተማ ነው ይላል ምሳሌ ላይ እዚህ እንደነዚህ የምናነሳቸው እንትኖች ላይ በተለይ የጥበብ መጽሐፍትን የምንላቸው መጽሐፍ ቅዱሳችን ላይ ለእንደነዚህ አይነት ነገር ይጠቅሙናል። ህይወታችን እንዴት በጥበብ መምራት እንችላለን፣ እንዴት እግዚአብሔራዊ ህይወት መኖር እንችላለን ለሚለው ጥሩ ምክር ያለበት መጽሐፍ ነው። አጠቃላይ ፕሪንስፕል መያዝ እንችላለን። እና ታዲያ ግን መፍትሄው ምንድን ነው ሲባል፣ የመጀመሪያው ሁልጊዜ መርሳት የሌለብን ነገር በጸሎት ራስን ማስረከብ አለብን ለእግዚአብሔር። በጸሎት ውስጥ ስሜቶቻችንን በሀቀኝነት ለእግዚአብሔር መናገር ነው። ትዕግስት የሚገለን ትዕግስት ይጎለናል። ምንቀና ከሆነ እንቀናለን። ስለዚህ እግዚአብሔር ይህን ነገር አንሳለን ብለን እግዚአብሔር እነዚህን ነገሮች እንዲቆጣጠርልን መለመን። ምክንያቱም አንድ ከእግዚአብሔር ጋር እንግዲህ ኪዳኑ ስንገባ አንድ የምናቀው ነገር የምናረጋቸው ነገሮች በሙሉ በእግዚአብሔር ጸጋ እንደምናረጋቸው እንጂ በራሳችን እንደማንችላቸው እናውቃለን። ስለዚህ ሁልጊዜ በእግዚአብሔር ፊት መቅረብ አለብን። ሌላው ቅዱሳት መጽሐፍትን እንደ መልህክ መያዝ አለብን ማለት ነው። በደንብ ልናጠና ይገባል። ስሜቶቻችን እንደ ማዕበል በሚገፉን ጊዜ አሉ መልህቅ ይሆነናል፣ ማለት ነው። ስለዚህ መሬት እንድንረግጥ ያደርገናል፣ እንዳንወዛወዝ፣ ማዕበሉን እንዳይጥለን ያደርገናል። ስለዚህ በእግዚአብሔር ቃል ውስጥ ራሳችንን በደንብ ማሳለፍ፣ ቃሉን መማር፣ ቃሉን ማጥናት፣ ቃሉን መወያየት አለብን ማለት ነው። ሌላው ራሳችንን መለየት የለብንም። ብዙ ጊዜ ስሜቶቻችንን የሚነግሩን ወይም ደግሞ ስሜቶቻችንን የሚንጸባረቁት ከሰው ጋር ስንኖር እዚህ ከዚህም በፊት እንደተነጋገርን እብራውያን ላይ ያለውን ነገር በደንብ ማሰብ አለብን። እብራውያን አስር ላይ እርስ በርስ እንድንበረታታ ተጠርተናል፣ አንዱ አንዱን እንዲያበረታ። ስለዚህ ሰው እንግዲህ ማበርታት የሚመጣው የደከመ ሲመስል በሆነ ጉዳይ ሲደክም እንደው መፈረድ እንደ ጠላት መቁጠር ሳይሆን ማበርታት ነው። በቃ ቢኒ፣ ይሄ ነገር ጥሩ አይደለም፣ እዚህ ነገር ላይ ያሻሽል፣ እዚህ ጉዳይ ላይ ጸል ይላለው ብሎ ማንሳት ማለት ነው። ስለዚህ እንደነዚህ አይነት ነገሮችን በደንብ ማሰብ አለብን። ስለዚህ ችግሮችም ካሉብንና እኛው ራሳችን ካስተዋልናቸው ደግሞ ለምንወዳቸው ለምናምናቸው ሰዎች ምናልባት ደግሞ ለመጋቢዎቻችን ማካፈል እንዲጸሉልን ማድረግ ማለት ነው። እና በዚህ መንገድ እነዚህን ነገሮች መቆጣጠር እንችላለን። በጣም ጥሩ፣ በጣም ጥሩ ቢኒ። ጌታ ይባርክ ቢኒ። አንድ የወጣቶች ጥያቄ እንደገና አነሳለሁ። ስለ መጽሐፍ ቅዱስ የሚነሳ ጥያቄ ነው፣ በወጣቶች ነው መጽሐፍ ቅዱስ ለዕለት ተዕለት ሕይወቴና ለጥያቄዎቼ እንዴት ሊረዳኝ ይችላል? የሚል ጥያቄ አለ። እዛ ላይ የእግዚአብሔር ቃል ምን ይለናል? እሺ እንግዲህ አሁን ላይ ያላውቅም። አንዳንዴ በተለያዩ አጋጣሚዎች መጽሐፍ ቅዱስን እንሰማለን። ምን ጠቅሳቸው ጥቅሶች አሉን፣ ግን የግል ንባብ ስለሌለን እንደክማል። ግን በተግባራዊ ደረጃ የምርም በዕለት ተዕለት ሕይወታችን ሊረዳን የሚችል መጽሐፍ ነው። ይህን ስንል ምን እንበላለን ምን እንጠጣለን ምን ልስራ ምን ላድርግ የት አገር ልኑር የሚለውን ይነግረናል እያልን አይደለም። ግን ደግሞ መጽሐፍ ቅዱስ አንደኛ እንድናስብ ይፈቅዳል፣ ወይም ደግሞ በጥበብ እንድንመራ። ስለ ጥበብ ስናወራ ጥበብ ማለት እንግዲህ አመዛዝኖ ውሳኔዎችን መወሰን ነው እንጂ እንደው ዝም ብሎ ይህን አድርግ ስንባል ማድረግ አይደለም። ስለዚህ አንዱ እሱ ነው። ስለዚህ መጽሐፍ ቅዱስ የሚያስተምረን ፕሪንሲፕል ነው፣ ብዙ መርሆች ይነግረናል ከድነት ታሪኩ ውጪ እዛው ስንመላለስ ምንኖርባቸው መርሆች ይነግረናል ማለት ነውና የእግዚአብሔር ቃል ህያውና የሚሰራ እንደሆነ ብራዊን ይነግረናል። መዝሙር ላይ ህግ ለእግሬ መብራት ነው ለመንገዴ ብርሃን እያለ ይነግረናል። ስለዚህ መጽሐፍ ቅዱስ ይሄ ስለራሱ ያለው ምስክርነት ነው ማለት ነው። በተግባራዊ እንግዲህ ደረጃ መጽሐፍ ቅዱስን እለት ተዕለት ህይወታችን ውስጥ እንዴት ነው መጠቀም የምንችለው ስንል የመጀመሪያው ለጥያቄዎቻችን መልስ የምናገኝበት መጽሐፍ እንደሆነ መጀመሪያ ማሰብ አለብን። ይሄ ግን ማለት ቅድም እንዳልኩት የት ስለ ስራ ብለን መጽሐፍ ቅዱስ ምን ይለኛል ብሎ መፈለግ አይደለም። ነገር ግን በዚህ ጉዳይ ላይ በጥበብ የተሞላ ውሳኔ እንደወስን እንዴት ያደርገኛል ብለን መቅረብ አለብን። መጽሐፍ ቅዱስ ያንን እንናደርግ ስለሚያደረገም ማለት ነው። ለምሳሌ ስለ ግንኙነት ማወቅ ከፈለግን አንደኛ ቆሮንቶስ ማንበብ ነው። ስለ ፍቅር በደንብ ይነግረናል። እዚህ ፍቅር ግንኙነት ነው ምን አይነት መመላለስ ነው ኦኬ ስለ ፍቅር እናነብና ፍቅር መቀኛ አይደለም አይቀናም የሌላውን አይመኝም ኦኬ እዚህ ስለ ግንኙነት አወቀን ማለት ነው ስለዚህ የሆኑ ጥያቄዎችን ስንይዝ መጽሐፍ ቅዱስ በዛ ጉዳይ ላይ ምናለን ብለን ወደ መጽሐፍ ቅዱስ መቅረብ አለብን ማለት ነው ሌላው በትንሹ መጀመር አለብን መጽሐፍ ቅዱስ እንግዲህ ሙሉ በአንዴ ማጥናት የሚባል ነገር የለም በአንዴ አንብቦ መጨረስ የለም ስለዚህ በደንብ ከመጽሐፍ ቅዱስ ጋር ጊዜ መውሰድ አለብን በቀን አንድ ምዕራፍ ሊሆን ይችላል የምናነበው፣ በቀን ሶስት ምዕራፍ ሊሆን ይችላል የምናነበው። በትንሹ መጀመር ነው። አንዱ ዕለት ቀን ከዘለልንም ችግር የለው መቀጠል አንድ ቀን አቁምኩኝ ስለዚህ ብለን መተው የለብንም። ብቻ ለአንድ መስመርም ቢሆን ማለት ነው በቃ እናንብብ። ብቻ ዋናው ማንበባችን ነው። በእግዚአብሔር ፊት የምናሰላስለውን ነገር ማግኘታችን ነው። እዚህ አሉ እለት ዕለት በእንደነዚህ አይነት መንገድ ይደናል። እንዴት እንደሚረዳንም ለማወቅ የምንችለው ከመጽሐፉ ጋር ጊዜ ስናሳልፍ ከመጽሐፉ ጋር ጊዜ ባላሳናሳልፍ ሊረዳኝ ይችላል አይችልም የሚለውን መወሰን አንችልም። እዚህ በህይወታችን እኛ ብቻ አይደለንም። አሁን ከመጽሐፍ ቅዱስ ጋር ያለን ብዙ መጽሐፍ ቅዱስ ያስተማሩን ብዙ የተማሩና እለት ዕለት ህይወታቸውን የመሩ ሰዎች እናውቃለን። እዚህ እነሱን ማየት ከነሱ ምክር መጠየቅን ጭምር አለ ማለት ነው። እና ሌላው ወደ መጽሐፍ ቅዱስ ስንቀርብ መረጃ ለማግኘት መሆን የለበትም፣ ወይም አእምሯችንን ለማዳበር መሆን የለበትም ትልቁ መጽሐፍ ቅዱስ ለውጥ ነው። ይህ መጽሐፍ ቅዱስ ትልቁ ዓላማ እንግዲህ እኛ የእኛ መለወጥ ነው፣ ህይወታችን መለወጥ ነው። ስለዚህ የምንቀርብበት አመለካከት ግልጽ መሆን አለበት። የሆነ ነገር ለማወቅ የሆነ ነገር ለመያዝ መምጣት የለብንም ማለት ነው። እግዚአብሔር ህይወታችንን እንዲቀይር ነው ወደ እግዚአብሔር ቃል መምጣት ያለብን እንጂ ለእውቀት ለእውቀት። በእግዚአብሔር በማያምኑ መጽሐፍ ቅዱስን ብዙ አጠኑ ብዙ የሚያውቁ ሰዎች አሉ። ስለዚህ አላማው እውቀት መሆን የለበትም አውቆ የሆነ ነገር መያዝ አይምሮ ማዳበር መሆን የለበት። ለመለወጥ ወደ እግዚአብሔር መቅረብ አለብን። መጽሐፍ ቅዱስ የሚያዘን በአእምሮአችሁ መታደስ ተለውጡ እንጂ ይህን ዓለም አትምሰሉ ነው። እዚህ ለውጥ ነው ትልቁ ነገር መለውጥ አለብን ማለት ነው። እና በዛ ነው መቅረብ ያለብን። ስለዚህ መጽሐፍ ቅዱስ በተለያዩ ጉዳዮች የሚመክረን ምክር አለ። ያንን ለማግኘትና ከዛ ተመክረን ለመታዘዝ ደግሞ መቅረብ አለብን ማለት ነው። እዚህ አንድ መጽሐፍ ቅዱስ የሚረዳን ነገር ኢየሱስ ክርስቶስን ስለሚጠቁመን፣ ጌታ ኢየሱስ ክርስቶስን የሚያሳየን ማዕከላዊ ውሱ ነው። ስለዚህ ከእሱ ጋር ያለን ግንኙነት ነው ማለት ነው ከጌታ ከኢየሱስ ክርስቶስ ጋር ያለን። ስለዚህ መጽሐፍ ቅዱስን ስናነብ በመንፈስ ቅዱስ እርዳታ ነው። እሱ ነው የሚያስረዳን፣ እሱ ነው እንድንታዘዝ የሚያደርገን። አንብበን አይተን ኦኬ፣ በቃ ብለን የምንፈጽመው ነገር አይደለም። መንፈስ ቅዱስ ነው የሚረዳን፣ ለእግዚአብሔር እንድንታዘዝ የሚያደርገን መንፈስ ቅዱስ ነው። ስለዚህ በደንብ መጸሎት ላይ በደንብ መትጋት አለብን ማለት ነው እና መጽሐፍ ቅዱስ በዕለት ተዕለት ህይወታችን በዚህ መንገድ ይረዳናል ብዬ አስባለሁ። በጣም ጥሩ ነው ቢኒ፣ ጌታ ይባርክህ።